ምን ያህል ደስ እንደምትይ እየነገሩሽ ነው እህቴ። አመሰግናሉ፣ የእውነት በጣም አመሰግናለሁ። ማነው? ወንድ ነው። ፎ የት እንዳለች አላውቅም በተሰት ሜይቢ ባሏ ቤት ነው ብትሆን። ብቻ ሰላም ሰላም፣ የሐረግ ፋሚሊ በእናንተም ሰላም ሰላም። እንዳትቀይምኝ። ይሄ ባና ነቦሻላ የሐረግ ጅራማ ቢያረግ

አመሰግናለሁ፣ አመሰግናለሁ በጣም

በዚህ ሰዓትም እየሰራ ነው፣ ስራ ላይ ነው ያለ። ነው ወይ ያኩል ነገሩ ሌላ ሰው ነው። እንዴት ሆኖ ታዲያ? እውነትም አመንኩኝ። ከዚህ በኋላ ናታን የአባቴ ልጅ ወዬ ታውቃለሽ